እስራኤል በጦርነት የፍርስራሽ ክምር ከተነጠፈባት ጋዛ በ30 ኪሎ ሜትሮች ርቀት ላይ የምትገኘውን ራፋህን በቁጥጥሩ ስር ለማድረግ ማቀዷ ተሰምቷል። እስራኤል ራፋህን ለመጠቅለል እየተዘጋጀች ያለችው በጋዛ በርካታ አካባቢዎች የጀመረችውን የደህንነት ቀጠና አካል የማድረግ ውጥን ለማጠናከር በማለም መሆኑም እየተዘገበ ነው እስራኤል በአዲስ ጥቃት በድጋሚ የጋዛን ሰርጥን ሰፊ ስፍራዎች ለመቆጣጠር ማቀዷ፣ ሲሰማ የእስራኤል ጦር የሚይዛቸው ስፍራዎችም የቴል አቪቭ ከግጭት ነጻ ቀጠና አካል ሆነው ይቀጥላሉ ሲሉ ከቀናት በፊት የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ መናገራቸው ይታወሳል። እኚሁ ሚኒስትር ከጋዛ ሰርጥ ወደ ግብፅ የሚያስገባውን ቁልፉን የራፋ ድንበር መተላለፊያ የያዘውን የራፋ ስፍራ በድጋሚ የእስራኤል የግጭት ነጻ የደህንነት ስፍራ አካል ለማድረግ ቆርጣ መነሳቱን አረጋግጠዋል። መከላከያ ሚኒስትሩ የእስራኤልን ውጥን ያስታወቁት ከከፍተኛ ወታደራዊ አዛዦች ጋር በመሆን ስፍራውን ሂደው ከጎበኙ በኋላ ነው ተብሏል። የጋዛ አንድ አምስተኛ ያህል የቆዳ ስፋት የሚሸፍነውን የራፋንና ዙሪያ ገባውን አካባቢ የመጠቅለል ዘመቻ እየተጠናከረ የመጣው ወታደራዊ ኃይሉ ንጹሐን ዜጎች ስፍራውን ለቀው እንዲወጡ ካስጠነቀቀ በኋላና በአቅራቢያው ካለው የካኑኒስ አካባቢ የሚዋሰን አዲስ ኮሪደር ለመመስረት እንቅስቃሴ እየተጀመረ ባለበት ወቅት መሆኑን ቢቢሲ ዘግቧል። እስራኤል ጦር ኃይል ባሳለፍነው ወር ብቻ አካባቢያችሁን ለቃችሁ ውጡ በሚል ባስተላለፈው ቁምጠጥ ያለ ዛቻ መሠረት ከአንድ መቶ ሺህ በላይ ፍልስጢማውያን ራፋን ለቅቁ መውጣታቸውን የተባበሩት መንግሥታት ድርጅት አስታውቋል። ጦሩ በድጋሚ በሰፈራ የቀሩ ዜጎች አካባቢውን ለቀው እንዲወጡም ቀጭን ትዕዛዝ አስተላልፏል። ቀድሞውንም እንደ ተመድ መረጃ ከሆነ የሁለት ወሩ የተኩስ አቁም ስምምነት ጠጥሶ እስራኤል በድጋሚ በጋዛ ላይ የተጠናከረ ወታደር የጥቃት ከከፈተች በኋላ ሁለት ሶስተኛ የሚሆነው የጋዛ ቀጠና ምንም አይነት እንቅስቃሴም የማይደረግበትና በለቃችሁ ውጡ ትዕዛዝ ውስጥ ያለ ነው። ከአጠቃላዩ 2.1 ሚሊዮን የጋዛ ነዋሪ አንድ አምስተኛ የሚሆነው ማለትም 390 ሺ የሚያህሉት ፍልስጤማውያን ምንም አይነት ደህንነቱ የተጠበቀ ስፍራ በሌለበት ሁኔታ በድጋሚ ተፈናቅለዋል ተብሏል። ከዚህ ባለፈ እስራኤል ከፈረንጆቹ አቆጣጠር መጋቢት ሁለት ጀምሮ ከየትኛውም ስፍራ ማንኛውም አይነት ሰባዊ ድጋፍ ወደ ጋዛ እንዳይገባ በመገደቧ ለተፈናቀሉ ዜጎች ሁሉ የነበሩ የምግብ፣ የመድኃኒት እንዲሁም የነዳጅ አቅርቦቶች በሳሳቢ ሁኔታ እጥረት ማጋጠሙን የተባበሩት መንግስታት ድርጅት እያስጠነቀቀ ይገኛል። የእስራኤል ጦር ባሳለፍነው ዓመት ግንቦት ወር ነበር በራፋህ ግዙፍ ወታደራዊ ዘመቻ ማካሄድ የጀምረው። ለ280 ሺህ ፍልስጤማውያን መኖሪያ ስፍራ የነበረው ራፋህ በዚህ የእስራኤል ድብደባ አብዛኛው ስፍራው ወደ ፍርስራሽነት ተቀይሯል። እንደ አካባቢው ባለስልጣናት ገለጻ የእስራኤል ጦር እንደ ረፓን አቆጣጠር ከጥቅምት 2023 ጀምሮ በደቡባዊቷ የጋዛ ከተማ ራፋ የሚገኙ ከ90 በመቶ በላይ የመኖሪያ መንደሮችን አውድሟል። የጋዛ አስተዳደር የሚዲያ ቢሮ እንዳስታወቀውም በጥቃቶቹ 85 በመቶ የከተማ የፍሳሽ ማስወገጃ ስርዓት ደግሞ ከጥቅም ውጭ በመሆኑ የተላላፊ በሽታዎችን የመስፋፋት ምጣኔ አሳሳቢ ደረጃ ላይ አድርሶታል። አቡ ዮሴፍ አልናጃር ሆስፒታልን ጨምሮ ሁሉም 12 የሚደርሱ የጤና አገልግሎት መስጫ ማዕከላትም ከአገልግሎት ውጭ እንደሆኑም ቢሮው ገልጾ በራፋ ለሚገኙ ዜጎች የሕክምና አገልግሎቶችን ማግኘት እጅግ ፈታኝና የማይታሰብ አድርጎባቸዋል ብለዋል። ከብዙ ሙከራዎች በኋላ ተሳክቶ በነበረውና በጥር ወር በጀመረው የእስራኤልና የሃማስ የተኩስ አቁም ስምምነት ወቅት የእስራኤልን ጦር ከስፍራው መልቀቅን ተከትሎ 100 ሺህ የሚጠጉ ነዋሪዎች ተጠልለው ከቆዩባቸው የመጠለያ ስፍራዎች ወደ ቀያቸው ራፋ ተመልሰው ነበር። ይሁንና የተኩስ አቁም ስምነቱ በይፋ ፈርሶ እስራኤል ዳግም ወራ ከጀመረች ከሁለት ሳምንት በኋላ በፈረንጆቹ መጋቢት 31 የራፋህን 64 ስኩዌር ኪሎ ሜትር የሚሸፍንና 97 በመቶ አካባቢዎች የሚያካልል አዲስ የራፋህን በአስቸኳይ የለቃችሁ ውጡ ትእዛዝ ማስተላለፉ ይታወቃል። የእስራኤል ጦር ባለፉት ሶስት ሳምንታት ውስጥም 34 በመቶ የጋዛ አጠቃላይ ስፍራን በሚሸፍኑ አካባቢዎች 15 የሚደርሱ የለቃችሁ ውጡ ትእዛዞችን ለጋዛ ነዋሪዎች ማስተላለፉን ተመድ ባሳለፍነው ነው ማክሰኞ ባወጣው ሪፖርት አስታውቋል። በዚህም በተኩስ አቁም ስምነቱ የጭንቅ ጊዜያትን የሚገቱ የተስፋ ብልሽ ሰዎችን ያዩት የጋዛ ነዋሪዎች ለተጨማሪ መፈናቀል፣ እንግልትና መከራ መደረጋቸውም እየተሰማ ያለ አሳዛኝ ጉዳይ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በጋዛ አዲስ የደህነት መተላለፊያ እንደምታቋቁም ማስታወቃቸውም የሚታወስ ሲሆን የእስራኤል ጦር ኃይልም ካን ዩኒስን ከራፋክ የሚያገናኘውን የሞራግ ኮሪደር ተቆጣጥረው ይገኛሉ። የሞራግ መተላለፊያን መቆጣጠር ሐማስ በእጁ የሚገኙትን ቀሪ 59 ያህል እስራኤላዊ ታጋቾች እንዲለቅ ተጨማሪ ጫና የሚፈጥር ነው ሲሉ ኔታንያሁ መናገራቸው ይታወሳል። የእስራኤል መከላከያ ሚኒስትር እስራኤል ካትስም በአዲሱ ኮሪደር የተሰማሩ የሀገራቸውን ወታደሮች በጎበኙበት ወቅትም የጋዛ ነዋሪዎችን ውጊያ እየተካሄደባቸው ካሉ ስፍራዎች እንዲለቁ ማድረግ፣ በርካታ አካባቢዎችን መቆጣጠርና የእስራኤል የደህንነት ቀጠና አካል ማድረግ ተችሏል ብለዋል። ራፋን ጨምሮ ሌሎች ቀሪ ስፍራዎችን በግጭት ነጻ ቀጠናው የማካሄድ ሂደትም ተስፋፍቶ እንደሚቀጥል አስታውቀዋል። በዚህም ጋዛን አነስተኛና የተነጠለች በማድረግ የሐማስ ተዋጊዎችን ሙሉ በሙሉ ማጥፋት ይቻላል ባይናቸው፣ የመከላከያ ሚኒስትሩም እንደ ቢቢሲ ዝርዝር አተታ ከሆነ በእስራኤል ወታደራዊ ባለሥልጣናት ዘንድ ፍልስጤማውያን ዜጎችን ወደ ዳርቻዎች በመግፋት የሐማስ ታጣቂ ቡድን አባላትን በከተሞች ውስጥ ለመፋለም እቅድ ይዘዋል። በዚህም እስራኤል ራፋን ጨምሮ በአካባቢው በሚገኙት የካኑኒስና ቤትላህያ አካባቢዎች ከባድ ድብደባ እያካሄደች የቀጠለች ሲሆን ከንጋት ጀምሮ እየወሰደች ባለው የአየርና የምድር ጥቃትም በስፍራዎቹ ከ13 በላይ ሰዎች መገደላቸውን የአካባቢው የጤና ባለሥልጣናት አስታውቀዋል። ከተኩሱ አቁሙ በኋላ ተባብሶ በቀጠለው የእስራኤል ጦር ጥቃትም የጋዛ የግጭት የሞትና የስቃይ ወደማነት አዙሪት ቀጥሏል። እስራኤል በትላንትና ሁለትም በምስራቅ ጋዛ በመኖሪያ ህንፃ ላይ በፈጸመችው ጥቃት ሕፃናትን ጨምሮ ሕዝጤ ፍልስጤማውያን መገደላቸውን በአካባቢው የሚገኝ ሆስፒታል ገልጿል። በእስራኤል የአየር ላይ ጥቃት መጀመሪያ ላይ 23 ሰዎች መገደላቸው የተገለጸ ቢሆንም የደጋ ጊዜ ሰራተኞች ሌሎች በርካታ ሰዎችን ከፍርስራሽ ውስጥ ለማውጣት ፍለጋ ላይ በመሆናቸው ቁጥሩ ሊጨምር እንደሚችል ነበር የተነገረው። ጥቅምት ሰባት በእስራኤል የድንገተኛ ጥቃት መክፈት ለጦርነቱ ሰበብ በሆነው በሐማስ የሚመራው የሲቪል መከላከያ ኤጀንሲ በበኩሉ ማክሰኞ ማለዳ የጦር አውሮፕላኖች ሼጃያ በሚባል ስፍራ በሚገኘው አልሐዋሺ መስጊድ አቅራቢያ የሚገኙ ቦታዎችን ኢላማ አድርገዋል ብለዋል። የእስራኤል ጦር በአካባቢው ጥቃቶችን በማቀድና በማስፈጸም ኃላፊነት ያለውን ከፍተኛ የሐማስ አሸባሪ እንደመታም ነበር ያስታወቀው። በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመከላከልም ኢላማቸውን ለጌተው የሚመቱ የጦር መሳሪያዎችን ከመጠቀም ጀምሮ በርካታ እርምጃዎች ተወስደዋል ሲልም ገልጿል። ወታደራዊ ቡድኑ ሐማስ ሆን ብሎ ሰላማዊ ሰዎችን እንደ ጋሻ ይጠቀማል በማለት ሐማስን በዓለም አቀፍ ሕግ ጥሰት ከሷል። በእስራኤልና በሐማስ መካከል በአውሮፓውያኑ አቆጣጠር ጥር 19 የተፈረመው የተኩስ አቁም ስምምነት ከሁለት ወራት በኋላ የፈረሰ ሲሆን ለዚህም እስራኤል ሐማስን ጥያቄ ያደረገች ቢሆንም ሐማስ ግን የእስራኤልን ወቀሳ እንደማይቀበሉ ይገልጻል። የፍልስጤሙ ታጣቂ ቡድን ሐማስ በኳታር ግብፅና አሜሪካ ሸማገኔት የተፈረመውን የተኩስ አቁም ስምምነት ያፈረሰችው እስራኤልን አሲል ይከሳል። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሐማስ በእጁ የሚገኙትን ታጋቾች ለመልቀቅ ፈቃደኛ አልሆነም በሚል ወቅሰው መከላከያ ያላቸው ጠንካራ እርምጃ እንዲወስድ ማዛቸው ይታወቃል። ቢቢሲ የእስራኤል መከላከያ ምንጮችን ዋቢ አድርገው እንደዘገበው ሐማስ የተኩስ አቁሙን ተገን አድርጎ በድጋሚ ራሱን እያደራጀ ነው የሚለው ከእስራኤል አዲሱ ጥቃት ጀርባ የሚሰጥ ዋነኛ ምክንያት ስለመሆኑም እየተነሳ ነው። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 ሺ በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህ መካከል አብዛኞቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመልክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንፃዎች መውደማቸውንም የተባበሩት መንግስታት ድርጅት መረጃ ያሳያል። እስራኤል በአሁኑ ወቅት በጋዛ እየወሰደች ያለችው ጥቃትና በቅርቡ ተወስዷል ተብሎ የሚጠበቀው ግዙፍ ወታደራዊ ዘመቻ በሰፍራው ያለውን እጅግ አስከፊ ሰብአዊ ቀውስ ይበልጥ ያባብሰዋል የሚሉ ግምቶችን እንዲበራከቱ አድርጓል። ኔታንያሁ የተኩሱ አቁም ስምነቱን ለማስቀጠልና በጋዛም ዘላቂ መረጋጋት ለማምጣት የሐማስ አባላት ትጥቅ መፍታት እንዳለባቸው መሳሰባቸው የሚታወቅ ሲሆን ሐማስ በበኩሉ ጋዛን የማስተዳደር ሚና ለእስራኤል እንዲሰጥ ተስማምቶ ነፍጥ መውረድ ግን የማይነካ ቀይ መስመሬ ነው ሲል የእስራኤልን ጥሪ በይፋ ውድቅ አድርጓል